ብፁዕ ወቅዱስ አባታችን ብፁዕ ጠቅላይ ስራ አስኪያጅ ብፁዕ የቅዱስ ሲኖዶስ ዋና ጸሐፊ ብፁዓን አበው ሊቃነ ጳጳሳት የዚህ ጉባኤ ታዳሚዎች የጎፋና ባስኬቶ ዞኖች ሀገረ ስብከት አጭር የስራ ሪፖርት በብፁዕ አቡነ ኤልያስ የጋሞና አካባቢው ጎፋና ባስኬቶ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል አባታዊ አመራር ሰጭነት ከሀምሌ ወር 2016 ዓ.ም ጀምሮ የሀገረ ስብከታችን ሀገረ ስብከታችን ያከናወነው የስራ አፈጻጸም ሪፖርት እስከዚህ እንደሚከተለው ተገልጿል። በብፁዕነታቸው በበጀት አመቱ ብፁዕነታቸው በበጀት አመቱ ግንባታቸው ለተጠናቀቁ ስምንት አብያተ ክርስቲያናት ስራ ተቦራኬ ያከናውነው ጽላት እንዲገባባቸው አድርገዋል። ከእነዚህም መካከል አንደኛ በገዜ ጎፋ ወረዳ ቤተ ክህነት ለቡልቂ ጽሬ ቀበሌ ማህበረ ምእመናን አገልግሎት ለተሰራው ህንፃ ቤተ ክርስቲያን የቅዱስ ሩፋኤል ጽላት ሁለተኛ በባስኬቶ ዞን ወረዳ ቤተ ክህነት ለቦላ ገበላ ቀበሌ ማህበረ ምእመናን አገልግሎት ለተሰራው ህንፃ ቤተ ክርስቲያን የመስቀለ ኢየሱስ ጽላት ባርከው እንዲገቡ አድርገዋል። አስራ ሁለት አዳዲስ ቤተ ክርስቲያናት መስሪያ ቦታ ሥርዓተ ቡራኬ እንዲፈጸምላቸው አድርገዋል። ለአርባ አንድ ደቀ መዛሙርት የድቁና ማዕረግ ሰጥተዋል። ብፁዕነታቸው በወባ ደብረ ፀሐይ ወረዳ ቤተ ክህነት በበቶ ደብረ ከነአን ቅድስት ስላሴ ቤተ ክርስቲያን ሐዋርያዊ ጉዞ አድርገው በዕለቱ ለተሰበሰቡ ምዕመናን ለሁለት ቀናት ያህል ትምህርተ ወንጌል ወንጌልና ቡራኬ ሰጥተዋል። ለተጀመረው ህንጻ ቤተ ክርስቲያንም ከግላቸው የገንዘብ ድጋፍ አድርገዋል። በበጀት ዓመቱ ከያማንያን በቁጥር 3110 ከፕሮቴስታንት 54 በ40 እና በ80 ቀናቸው የተጠመቁ 2637 ጠቅላላ ድምር 5806 ተጠምቀው የስላሴ ልጅነትን አግኝተዋል። በአዲስ የተመዘገበው የሰንበት ትምህርት ቤት አባላት 616፣ ነባር አባላት 6882፣ ጠቅላላ ድምር 7498 በሰንበት ትምህርት ቤት አባልነት ተመዝግበው በአገልግሎት ላይ ይገኛሉ። በመለኮዛ ወረዳ የላሃ ደብረ ሳይለ ቅዱስ ሚካኤል ቤተ ክርስቲያን ለስድስት ዓመታት በጊዜው በኃላፊነት በነበሩት በወረዳው አመራሮች ተከልክሎ የነበረው የጥምቀትና የደመራ በዓል ማክበሪያ ቦታ ስድስት ዓመታት በኋላ በአጥቢያው ምዕመናን ጥረት የስድስት ዓመታት እንባቸውና ሐዘናቸው ተሰምቶላቸው ብፁዕነታቸውም ከመንግስት ጋር ባደረጉት መግባባት በሕዝቡ ዘንድ ተቀባይነት አግኝቶ አስራ ሶስት ሺ አምስት መቶ ካሬ ቦታ በአስፋልት ዳር ምትክ ተሰጥቷል። በተሰጠ ቦታ ላይም የጥምቀትና የመስቀል ደመራ በዓል ከማክበር በተጨማሪ በብፁዕነታቸው መልካም ፈቃድ ቦታው ተባርኮ ሕንፃ ቤተ ክርስቲያኑ በስድስት ወር ሙሉ በሙሉ ተሰርቶ በመጠናቀቁ ምክንያት የኢየሱስ ክርስቶስ ጽላት እንዲገባ ተደርጓል። የደቡብ ኢትዮጵያ ክልል መንግስትንና የጎፋ ዞን መንግስትን እንዲሁም አሁን በኃላፊነት ላይ ያሉትን የመለኮዛ ወረዳና የረሃ ከተማ የመንግስት አመራሮችን ይህ ጉባኤ እንዲያመሰግንልኝ በአክብሮት ዝቅ ብዬ እጠይቃለሁ። የስራ ዘመናቸው ላጠናቀቁ ለስድስት አጥቢያ ቤተ ቤተክርስቲያናት የስብካ ጉባኤ ምርጫ ተደርጎ በአገረ ስብከቱ ሊቀጳጳስ ምርጫው ጸድቆ ወደ ስራ እንዲገቡ ተደርጓል። በበጀት ዓመቱ በቁጥር ስምንት መቶ ሰባት ምዕመናን የአስተዋጽኦ አባልነት ክፍያ በመክፈል በአባልነት ተመዝግበዋል። በልማት ዙሪያም ምዕመናን በማሳተፍ በአካባቢው ሁኔታን እንደ አካባቢው ሁኔታ በየአጥቢያዎች አገልግሎትን የሚደግፉ የልማት ስራዎችን በሚሰሩ በኩንታል 2500 ኩንታል ምርት ተገኝቷል። በቁጥር 45000 ልዩ ልዩ ችግኞች ተተክለዋል። በ53 አብያተ ክርስቲያናት ቅርሶች በአግባብ በአግባቡ ተመዝግበው እንዲቀመጡ ተደርጓል። ለሀያ ስምንት አብያተ ክርስቲያናት ዕጣን፣ ዘቢብ፣ ጧፍ ጽዬ ማርያምና ገብረ መድህን ከሚባሉ በጎ አድራጊ ግለሰቦች በብፁዕነታቸው አስተባባሪነት ድጋፍ ተደርጓል። በቅዱስ ሲኖዶስ ውሳኔ መሰረት ሀገረ ስብከቱን ለማደራጀት እንቅስቃሴ የተደረገ ቢሆንም ራሳቸውን የሀገረ ስብከት አደራጅ ኮሚቴ ነን በሚል የሰየሙ ሕገ ወጥ ግለሰቦች የቅዱስ ሲኖዶስ ውሳኔ አንቀበልን በማለትና ብፁዕ አቡነ ኤልያስ በሴተራቸው የመደባቸውን የወረዳ ቤተ ክህነት ሥራ አስኪያጆችንና አስተዳዳሪዎችን እንዲሁም አገልጋይ ካህናትን፣ ዲያቆናትን በሕገ ወጥ መንገድ በተቀረጸ ማስረጃ በትዊተር ከስራና ከደሞዝ አግደዋቸዋል። በእነዚህም ሰራተኞች በቤተሰቦቻቸው ላይ ከባድ ኢኮኖሚያዊ ቀውስ እንዲፈጠርባቸው አድርገዋል። በአራቱ የወረዳ ቤተ ክህነት ጽፈት ቤቶች ስር የቤተ ክርስቲያን ንዋየ ቅድሳት በሕጋዊ መንገድ ተረክበው የሚያገለግሉ ካህናትን በጉልበት ከእጃቸው የቤተ ክርስቲያን ቁልፍ በመንጠቅ የቤተ ክርስቲያኑ ቅርስ አደጋ ላይ እንዲወድቅ አድርገዋል። በገዜ ጎፋ ወረዳ ቤተ ክህነት በውልቅ መካና ዋን ቅድስት ማርያም ቤተ ክርስቲያን በድርብነት ለብዙ ዓመታት የነበረውን የጻድቁ አባታችን አቡነ ተክለ ሃይማኖትን ጽላት በአቶ ጳውሎስ ሰውነቱ መመሪያ ሰጭነት ከቤተ ክርስቲያን አውጥተው የት እንዳደረሱት አይታወቅም። ጉዳዩንም ለመንግሥት አካላትና ለቋሚ ሲኖዶስ በደብዳቤ በወቅቱ ያሳወቅን ቢሆንም ምላሽ ባለመሰጠቱ ሐዘን ተሰምቶናል። ይህም አለበቃቸው ብሎ የቅዱስ ሲኖዶስን ውሳኔ እናከብራለን በሚሉ የሰበካ ጉባኤ አባላትና አጥቢያ ቤተ ክርስቲያናት ላይ እንዲሁም ምእመናን ላይ ቤተ ክርስቲያኑን በቁልፍ ደርበው በመቆለፍ በአንዳንድ ቤተ ክርስቲያናት ላይም የቤተ ክርስቲያኑ ቁልፍ በመስበር የቅዱስ ሲኖዶስን ውሳኔ እናከብራለን በሚሉ ምእመናን ላይ ቢወልዱ ክርስትና እንዳያስነሱ ቢታመሙ ጥምቀት እንዳያገኙ ቢመቱ እንዳይቀበሩ እንዲሁም ራሳቸውና ልጆቻቸው ቅዱስ ሥጋውና ክቡር ደሙን እንዳይቀበሩ እንዲሁም ከእድርና ከእቁብ እንዲባረሩ እያደረጉ ይገኛሉ። ይህንን ሁሉ ግፍ በሚሰሩ 15 ግለሰቦች ላይ የወንጀል ክስ ለፌዴራል ፍትህ ሚኒስቴር አቅርበን የወንጀሉ ክስ የሃይማኖት ሰላምን ሰላምና ስሜት መንካት ወንጀል ሲሆን በውስጡ የብሄር ጉዳይ ያለ ሆኖ ስላገኘነው ከሁለቱ ዞኖች ፍርድ ቤቶች ውጭም በገለልተኛ ፍርድ ቤቶች እንዲታይ በማለት የፌዴራል ፍትህ ሚኒስቴር የህግ ትርጉም ሰጥቶ ክስ አዘጋጅቶ የክልል አቃቤ ህግ ክስ እንዲመሰርት ውክልና የሰጠ በመሆኑ ለኅዳር ሶስት ቀን 2018 አም ቀጠሮ ተሰጥቷል። ይሄ ታላቅ ጉባኤ ይህንን ያደረጉልን አፈ መምህር አባ ገብረስላሴ ታላቅ አስተዋጽኦ አድርገውላና ጉባኤው እንዲያመሰግን በታላቅ ትሕትና ጠይቃለሁ። ብዙ ጠቅላይ ስራ አስኪያጅ በእርስዎ የስራ አስኪያጅነት ዘመን ይህ ሁሉ ግፍና መከራ በቋሚ መቋጫ ያገኛል፣ የቅዱስ ቤተ ክርስቲያን ልዕልና ይከበራል፣ የቅዱስ ሲኖዶስ ውሳኔም ተግባራዊ ይሆናል ብለን ተስፋ እናደርጋለን። በኬንቾ በገዜ ጎፋ ወረዳ በኬንቾ ጎዝዴ ቀበሌ በወርሃ ሐምሌ 2016 በደረሰው የመሬት መሸራተት ብዙ ወገኖቻችን በመሞታቸው ምክንያት ብፁዕነታቸው የያዘን መግለጫ ከሰጡ በኋላ ለወገን ደራሽ ወገን ነውና ሁሉም የዓለም ህዝብ የምግብ ቁሳቁስና የተለያዩ ማትሪያሎች በናዳ ምክንያት ከቀያቸው ለተፈናቀሉ ለማሽ ቤተሰቦች የድጋፍ ጥሪ በሚዲያና በደብዳቤ በጠየቁት መሠረት የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤትና የተለያዩ ሀገረ ስብከቶች እንዲሁም ማኅበረ ቅዱሳን ዋናው ማዕከልና የዓለም ሕዝብ በጥሬ ገንዘብና በማትሪያል ድጋፍ አድርገዋል። በተጨማሪም ብፁዕ አቡነ ድሜጥሮስ ከካናዳ ብር 594 860 ድጋፍ ያደረጉ ሲሆን በሌላ መልኩ ለኢትዮጵያ ኦርቶዶክስ ተዋሕዶ ልማት ኮሚሽን የእርዳታ ደብዳቤ ብንጽፍም እርዳታ ሳናገኝ ቀርተናል። በመጨረሻም ከሦስቱ ወረዳ ቤተ ክህነት ከዘመኑ ገቢ ላይ ለመንበረ ፓትሪያርክ አጠቃላይ ሰበካ ጉባኤና የመንፈሳውያን ጉባኤ ድርሻ 35% 428665 ከ09 ሳንቲም ኢትዮጵያ ንግድ ባንክ በሚገኘው ሂሳብ ቁጥር ገቢ ሆኖ በዝውውር እንዲተላለፍ ተደርጓል። ገቢ ያደረግንበትን ስልብ ብፁዕ አባታችን አቡነ ኤልያስ የጋሙና አካባቢው ጎፋና ባስኬቶ ዞኖች ሀገረ ስብከት ሊቀ ጳጳስ ለብፁዕ ወቅዱስ አባታችን እንዲያስረክቡልኝ በታላቅ ትሕትና ዝቅ በማለት ጠይቃለሁ።